እንግዳችን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው ኢንጂነር ወንድሙ እንኳን ደህና መጡ እንኳን ደህና ቆያችሁ መልካም እንግዲህ የጎርፍ አደጋ ተጋላጭነት እንደ ከተማ ያለበት ደረጃ ምን ይመስላል በእናንተስ በኩል ምን ያህል አካባቢዎች ተለይተዋል ጥሩ እንዴ እንደ አዲስ አበባ ከተማ አስተዳደር ከአምስት አመት በፊት የአዲስ አበባ የተጋላጭነት ሁኔታን በኮተቤ ሜትሮፖሊታን ዩኒቨርሲቲ አማካኝነት ተጠንቷል እንግዲህ ክረምት በሚመጣበት ጊዜ የአደጋ ጊዜ ተጋላጭነቱ ጎርፍ ብቻ አይደለም። ጎርፍ አስከትሏቸው የሚመጣቸው ሌሎችም ተጋላጭነት ጉዳዮች አሉ። ከነዚህ ውስጥ አንዱ የመሬት መንሸራተት ነው። ሌላኛው በእነዚህ ጎርፍ በተከሰተባቸው ቦታዎች ላይ አንዳንድ መሰረተ ልማቶች ጉዳት ሊደርስባቸው ይችላል። ለምሳሌ የምራት መሰረተ ልማቶች ጉዳት ሊደርስባቸው ይችላል። የፍሳሽ መዋረጃ ቱቦዎች ክፍት በመሆናቸው ምክንያት እዛ አካባቢ የትራፊክ አደጋ ተጋላጭነት በዛው መጠን ይጨምራል። ውሃ በሚተኛባቸው ቦታዎችም እንደዚህ በተመሳሳይ መልኩ የትራፊክ አደጋ ተጋላጭነት ይጨምራል። ሶ ሆል የከተማውን ሪስክ ማፕ ማፕ በሚደረግበት ጊዜ ከጎርፍ ጋር ተያይዞ የአደጋ ተጋላጭነቱ የሚጨምርባቸውንም ቦታዎችንም ጭምር ነው፣ ጎርፍን ብቻ አይደለም። ከዚህ አንጻር ወደ 378 አካባቢ በተለይም በዚህ ዓመት በዋነኛነት የተለየ ናቸው፣ ወደ 378 አካባቢ ቦታዎች አሉ። ከነዚህ ውስጥ ደግሞ በጣም ሪስኪ ናቸው ብለን የለየናቸው ወደ መቶ ሰባ አካባቢ የሚጠጉ ቦታዎች አሉ። አፋጣኝ ምላሽ መስጠት መቻል አለብን፣ በዘላቂነትም ተጋላጭነታቸው መቀነስ አለብን ብለን የለየናቸው መቶ ሰባ ቦታዎችን ለይተን እየሰራን ያለ ነው። ይህም ብቻ አይደለም እንግዲህ እነዚህ የማቅለያ ወይም ደግሞ የአደጋ ስጋቶችን የመቀነሻ ሚንሶቹን የሚተገብሩት የተለያዩ ተቋማት ናቸው። በተለይም ከመንገድ ጋር ተያይዞ ያሉትን የአዲስ አበባ መንገዶች ባለስልጣን የሚሰራቸው ከወንዝ ዳርቻ ጋር ተይዞ ደግሞ የከተማው አረንጓዴ አረንጓዴ ውበትና ልማት ቢሮ የሚሰራቸው አሉ። ሜጋ ፕሮጀክት ኦፊስ የሚሰራቸው አሉ። በህብረተሰብ ተሳትፎ ሆኑ የሚሰሩ ስራዎች አሉ። እነዚህን ለይተን ባለቤትም ጭምር ሰይመንላቸው እየተሰሩ ያሉ ስራዎች አሉ። እንግዲህ ቀደም ብለው እንዳነሱልን 378 ቦታዎች አካባቢ ላይ የሪስክ አሰስመንት ሰርታችኋል። መቶ ሰባዎቹ አፋጣኝ ምላሽ የሚሹ ናቸው። በአሁኑ ሰዓት ደግሞ ከተማዋን ለማዘመን ማለት ነው፣ ወደ ስማርት ሲቲነት ለመቀየር የተወሰዱ ያሉ እንደ ኮሪደር እና የወንዝ ዳርቻ ልማት ስራዎች አሉ። እነዚህ የወንዝ ዳርቻ ልማት ስራዎች የከተማዋን የጎርፍ አደጋ ተጋላጭነት ስጋት ከመቅረፍ አንጻር ያላቸው አበርክቶ ምንድን ነው? በተለይም ከቅድም ካነሱልን አንጻር የትራፊክ አደጋ ነው ከመከሰት አንጻር የፍሳሽ ማሰጎጃ በመዘጋቱ የሚከሰቱ ነገሮች አሉ። ተያያዥ ጉዳዮች ማለት ነው። ከጎርፍ አደጋ ጋር እነዚህ ስጋቶች በመቀነስ ረገድ የኮሪደር ልማት፣ የወንዝ ዳርቻው ምን አስተዋጽኦ ያበለ? ጥሩ የወንዝ ዳርቻው ልማት ብቻ አይደለም። ኖርማሊ የጎርፍ ተጋላጭነትን እየቀነሰ ያለው አጠቃላይ የኮሪደር ልማት ስራችን ነው። እንግዲህ የኮሪደር ልማት ስራችን በምንሰራበት ጊዜ፣ አብዛኛው የኮሪደር ልማት በምንሰራባቸው ቦታዎች ነባር አካባቢዎች ናቸው። በእነዚህ አካባቢ አስቀድመው የተገነቡት መሰረተ ልማቶች ኖርማሊ የጎርፍ የመሸከም አቅማቸው በዛው መጠን ዝቅተኛ የነበረ መሆኑ መሰረተ ልማቶቹም ያረጀ መሆናቸው አንዳንዶቹም ብሎክ ተደርገው መፋሰሻ በገብ በተገቢ መጠን የሌላቸው ማቋረጫ በተገቢ መጠን የሌላቸው መሆናቸው ምክንያት የኮደር ልማት በሰራንባቸው ቦታዎች ላይ ከ238 ኪሎ ሜትር በላይ የጎርፍ መፋሰሻ መስመር ገንብተናል። እነዚህ በጣም ትላልቅ ጎርፍ የመሸከም አቅም ያላቸው በአንዳንድ ቦታዎችም በቂ ማቋረጫ የሌላቸውና በአስፋልት ላይ የሚፈስበት አይነት ሁኔታ የነበረ አንዳንዶቹም የስሎፕ ችግር የነበረባቸው አንዳንዶችም በደለል የተዘጉ የነበሩ መሆናቸው ምክንያት መሰረታዊ ችግር የነበረባቸውንም ጭምር የፈታንበት የጎርፍ ፋሰሻ መስመር ሰርተናል። ከምንም ነገር በላይ ደግሞ የአደጋ ተጋላጭነትን የሚቀንሰው በወንዝ ዳርቻዎቻችን አካባቢ የነበረው ሴትልመንት ነው። እንግዲህ ከዚህ በፊት አስቀድሞ በነበረው የአዲስ አበባ አሰፋፈር ሁኔታን በምናይበት ጊዜ በወንዝ ዳርቻዎች አካባቢ የሚኖሩ ዜጎቻችን አብዛኞቹ በከፍተኛ ሁኔታ ለጎርፍ ተጋላጭ የነበሩ ናቸው። በዚህ ሂደት እንግዲህ በተለይም በሁለተኛው ዙር የኮሪደር ልማት ስራችን ከ43 ኪሎ ሜትር በላይ የሚጠጋ የወንዝ ዳርቻ ልማት ስራ እየሰራን ያለ ነው። ይህም ከበር የሚያደርገውን ኤሪያ በምናይበት ጊዜ ከ1250 ሄክታር በላይ ነው። እነዚህ 1250 ሄክታር የምንላቸው ቦታዎች በአብዛኞቹ ባዶ ቦታዎች ያልነበሩ ናቸው። በጣም ሰው ተጠጋግቶ ተፋፍጎ የሚኖርባቸው በቂ የጎርፍ ማሰሻ ያልነበረባቸው የኤሌክትሪክ መሰረተ ልማቶች ተጠላልፈው የነበሩበት በጎርፉ ምክንያት በተለይም የኤሌክትሪክና የሳት አደጋ ተጋላጭነታቸው በጣም በከፍተኛ ሁኔታ የነበረ ነው። ይህም ብቻ አይደለም፣ እነዚህ ወንዞቻችንም በአብዛኛው ለብክለት የተጋለጡ ናቸው። ሰዎች ለወንዝ ቀረብ ብለው በኖሩ ቁጥር ደፍነት ከየቤታቸው የመነጨው ቆሻሻ ወደ ወንዞቹ በቀላሉ የመግባት ፖሲቢሊቲ በጣም ከፍተኛ ነው። ወደ ወንዞቹ መግባታቸው ብቻ አይደለም የሚገባው ድረቅ ቆሻሻን በተመሳሳይ መልኩ ሄዶ በአንዳንድ ቦታዎች ላይ የጎርፍ ማቋረጫ መስመሮችን የጎርፍ መሰሽ መስመሮችን የሚዘጋበትና ለተጨማሪ አደጋ ተጋላጭነት ሁኔታቸውን የሚጨምርበት ሁኔታ ጭምር የቀየረ ስራ ነው። ከዚህም ባለፈ እንግዲህ እነዚህ ስራዎች በመሰራታቸው ምክንያት የወንዝ ዳርቻዎቻችን ተጠብቀዋል። በፊት ጎርፍ ሄዶ ቀጥታ ወደ ወንዞች ነበረ የሚገባ የነበረው በቂ የሆነ የውሃ ስርገት መጠን ያልነበረበት ሁኔታ ነው ያለው። ይህን ችግር በዘላቂነት ለመፍታት በወንዝ ዳርቻዎቻችን ሚኒሚም ሰላሳ ሜትር ከዛም ባለፉ ቦታዎች ላይ ከፍተኛ የሆነ የግሪን ካቨሬጅ የዛፍ የመትከል ስራ ደን የጎርፍ መፋሰሻ እና የተለያዩ ፍሳሾችን የመቀበያ መሰረተ ልማቶች መገንባታቸው ምክንያት ወደ ወንዞቻችን የሚገባውን ፍሳሽ የመቀነስ፣ ውሃ የስርገት መጠኑን የመጨመር፣ ያልተገባ ቆሻም ወደ ወንዞቻችን የሚፈሰውን የመከላከል ስራ የተሰራበት እና በዘላቂነታችን ከተማችን ኢንቫይሮንሜንታል ሬዚሊየንት እንድትሆን ወንዞቻችንን ከብክለት የምንከላከልበትን ስራ በዘላቂነትም ደግሞ የጎርፍ ተጋላጭነትን የቀነስንበት፣ በዛ አካባቢ ክረምት በመጣ ቁጥር በስጋት የሚኖሩ ዜጎቻችንም ጭምር ከዚህ ስጋት በዘላቂነት ያላቀቅንበትና ጀርባችንን ሰጥተናቸው የነበሩ ወንዞቻችንን መታደግ የቻልንበትና ከአደጋ ስጋት ቀጠና ወጥቶ ሰዎች የሚዝናኑባቸው ወክ የሚያደርጉባቸው የተለያየ የልማት እንቅስቃሴዎችንም አትራክት ያደረገበት ሁኔታ እንደተፈጠረ ማየት ይቻላል። መልካም እንግዲህ እንደሚታወቀው አሁን ክረምቱ እየተቃረበ ነው እና መደበኛው የክረምቱ ወቅት ሊገባ ጥቂት ጊዜያት ነው የቀሩት። በመሆኑም ከተማችን ስጋቱን ለመቀነስ እየተደረጉ ያሉ ስራዎች አሉ። ነገር ግን ስጋት ከተከሰተ ለሚያጋጥም አደጋ ምላሽ ለመስጠት መዲናችን ምን እየሰራች ነው? እንግዲህ የመጀመሪያው የሚሆነው እንግዲህ ስጋቱን የማቃለል ስራ ነው። ስጋት ያለባቸው ቦታዎች የሚለውን ፕሮፐርሊ ማፕ አድርገን እነዚህን አድሬስ የማድረግ ስራ ሰርተናል። በአብዛኛው አዲስ አበባ ውስጥ ያለው የጎርፍ መሰረተ ልማት መዘጋት ችግር ነው። በብዛት ለጎርፍ የሚያጋልጠን የወንዝ ዳርቻ ላይ ከሚኖሩት ባሻገር ያለውም ማለት ነው። ከዚህ አንጻር እንግዲህ አንዱ ሰርተናል ብለን የምናስበው ባላለፈው አንድ ወርም በካምፔን እየሰራን ያለ ነው የጎርፍ ማሳሳቻ መስመሮቻችን የማጽዳት ስራ ነው እየሰራን ያለ ነው። ይሄ አንዱ ተጋላጭነትን ከመቀነስ አንጻር ኤክዚስቲንግ መሰረተ ልማቶቻችንን ሜንቴን ለማድረግ የሰራ ነው ስራ ያመጣው ለውጥ ነው። ከዚህ አንጻር እንግዲህ በቂ ዝግጅት ተደርጎ የአዲስ አበባ መንገዶች ባለስልጣን የተዘጉ ማንሆሎችን የመክፈት የተዘጉ የፍሳሽ መፋሰሻ መስመሮችን የመክፈት ስራ ተሰርቷል። በአዲስ አበባ ጽዳት አስተዳደር ኤጀንሲ በኩልም እንዲሁ በህብረተሰብ ተሳትፎም እንደዚሁ በተመሳይ መልኩ በየሰፈሩ ያሉ የጎርፍ መፋሰሻ መስመሮችን የማጽዳት ስራ ተሰርቷል። እንግዲህ አደጋ ከተከሰተም ደግሞ በቂ ምላሽ መስጠት እንዲቻል የአደጋ ጊዜ ተሽከርካሪዎቻችን፣ የአደጋ ጊዜ ሰራተኞቻችን፣ የአደጋ ጊዜ መሰረተ ልማቶቻችን በሙሉ ሬዲ ሆኖ በተጠንቀቅ እንዲጠብቁ የማድረግ ስራ ሰርተናል። በዋነኛነት ግን ኢሹ ተደርጎ መወሰድ ያለበት አደጋ ከደረሰ በኋላ ምላሽ መስጠት አይደለም። እሱ የመጨረሻው ላስት ሪዞርት አክሽን ነው። የመጀመሪያው መሆን ያለበት ተጋላጭነትን መቀነስ፣ ህዝቡ በቂ አዌርነስ እንዲኖሩ የማድረግና አደጋ ከደረሰም ደግሞ የመጀመሪያው ምላሽ ሰጪ የሚሆነው በአካባቢ ያለው ህብረተሰብ ከመሆኑ ጋር ታይዞ በቂ ግንዛቤ ማስጨበጥ ስራ ሰርተናል። ከዚህ አንጻር ባይ ላርጅ ከዚህ በፊት የነበሩትን የአደጋ ስጋት ተጋላጭነቶችን በከፍተኛ ሁኔታ የቀነስንበት አይነት ሁኔታ ነው ያለው። በዚሁ እንግዲህ ለህብረተሰቡ የሚያስተላልፉት መልእክት ካለ የአካባቢ ላይ ቆሻሻዎችን ከማስወገድ አንጻር የፍሳሽ ማስወገጃ ቱቦዎችም እንዳይዘጉና አደጋ እንዳይከሰት እንግዲህ ሁላችን በምንኖርበት አካባቢ የአደጋ ስጋት ተጋላጭነትን ከመቀነስም አንጻር እንዲባባስም ከማድረግ አንጻር በየ አካባቢ የሚኖረው ማህበረሰብ ከፍተኛ ሚና አለው። በዋነኛነት ለጎርፍ አደጋ የሚያጋልጠን ቅድም ሳነሳ እንደነበረው የጎርፍ መፋሰሻ መስመሮቻችን መዘጋት፣ የመንገድ ማቋረጫ መስመሮቻችን የመዘጋት ሁኔታ ነው። ይሄ ደግሞ የሚሆነው ከእያንዳንዳችን ቤት ወጥቶ በህገወጥ ወጥ መንገድ ወደ እነዚህ መፋሰሻ መስመሮች የሚጣለው ደረቅ ቆሻሻ ነው። ይሄ እንዳይኖር የመከታተል የመቆጣጠር ባለቤት ሆኖ እነዚህን መሰረተ ልማቶች የማጽዳት ስራ በዋነኝነት ህዝቡ ኃላፊነት የሚወስድበት ነው። ከተከሰተም ደግሞ ቶሎ ብሎ በፍጥነት ሪፖርት የማድረግና ይህንን ስራ የመስራት ስራ ከተሰራ በዋነኝነት ተጋላጭ ሁኔታውን የመቀነስ ስራ ሰርተናል። ግን ደግሞ በዘላቂነት ህብረተሰቡ ይህን ኦን ማድረግ መቻል አለብን። ሁሉም የተገነቡ መሰረተ ልማቶች በእያንዳንዳችን በር ላይ፣ በእያንዳንዳችን መኖሪያ አካባቢ፣ በእያንዳንዳችን ድርጅት አካባቢ የተገነቡ ከመሆናቸው አንጻር ከመጠበቅ አንጻር እነዚህም ፕሮቴክት ከማድረግ አንጻር እንዳይበላሹ ከማድረግ አንጻር የህዝቡ ሚና ከፍተኛ ሁኔታ አስተዋጽኦ አለው ብለን ነው የምናምነውና ህዝቡ ከዚህ አንጻር እስካሁንም ድረስ ባለፉት አንድ ወራት ባደረግናቸው ንቅናቄዎች ያደረገውን አስተዋጽኦ በመቀጠል በቀጣይም እነዚህ መሰረተ ልማቶች እንዳይዘጉና ለጋ ተጋላጭ እንዳያደርጉን ከማድረግ አንጻር ሚናው የላቀ መሆኑን ተገንዝቦ ህዝቡ ከጎናችን እንዲቆምና አስተዋጽኦ እንዲያበረክት ነው መልእክት ማስተላለፍ ፈልጋል እንግዲህ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማእረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በዕለቱ አጀንዳችን የጎርፍ አደጋ መከላከልና ምላሽ ላይ ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን መልካም ጊዜ በጣም አመሰግናለን